የቴሌግራም አፕሊኬሽናችሁን ብቻ ተጠቅማችሁ ብዙ ገንዘቦችን መስራት እንደምትችሉ ከተለያዩ ሳይቶች ላይ ሰምታችኋል። ነገር ግን ግልጽ የሆነ ነገር ስለሌለ በደንብ በዛሬው ቪዲዮ ማብራራላችሁ ይሆናል። አብዛኞቻችሁ በሚባል ደረጃ እንግዲህ ቴሌግራምን የምትጠቀሙት ቻት ለማድረግና የተለያዩ ግሩፖችን ለመጠቀም ነው። ይህም እንግዲህ ዘጠና ዘጠኝ ፐርሰንት የሚሆነው ማህበረሰብ የሚያደርገው ነገር ነው። ነገር ግን ከዛ ውስጥ አንድ ፐርሰንት የሚሆነው ህብረተሰብ ደግሞ ወይም ደግሞ ኮንተንት ክሬተር ከቴሌግራም በተለያየ መንገድ ገንዘብ ያገኛሉ። ከዛ ውስጥም እንግዲህ አንዱ እኔ ነኝ። ይህንን እንግዲህ እንዴት ላደርግ እንደቻልኩ በዛሬው ቪዲዮ በደንብ አብራርቼ ነግራችኋለሁ። ከእናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው መመልከት ብቻ ነው። ይህን ቪዲዮ እንግዲህ እስከ መጨረሻው ከተመለከታችሁ የቴሌግራም አፕሊኬሽናችሁን ተጠቅማችሁ እንዴት አድርጋችሁ ገንዘብ መስራት እንደምችሉ፣ ሲቀጥል ደግሞ ምን አይነት ኮንተንት ብትሰሩ ደህና ገንዘብ ልታገኙ እንደምችሉ እናም ደግሞ ሌሎች ሌሎች ጠቃሚ የምላቸውን ሀሳቦችን የማነሳላችሁ ይሆናል። ከዚህ በኋላ እንግዲህ በዚህ ቻናል ላይ በጣም ጠቃሚ የሆኑ በኦንላይን ብቻ እንዴት አድርጋችሁ ገንዘብ ሜክ ማድረግ እንደምችሉ የሚያሳዩ የተለያዩ ቪዲዮዎችን ፖስት ማድረግላችሁ ስለሆነ ቀጥታ ወደ ዛሬው ሀሳባችን እንሄዳለን። ቴሌግራም እንግዲህ እንደምታውቁት አሁን ላይ በጣም ራሱን እያሻሻለና እያዘመነ መጥቷል። ከዚህ በፊት እንግዲህ ሁላችን የምንጠቀምበት ቻት ለማድረግና የተለያዩ ትምህርት ቤትም ሊሆን ይችላል፣ በተለያዩ መስሪያ ቤቶች ግሩፕ ፈጥረን እንድናወራበት ከዋትሳፕ ከኢሞ ምናምን በተጨማሪ ማለት ነው። ነገር ግን ቴሌግራም ከዚህ ማለፍ ሲል አሁን ላይ እንግዲህ እየተመለከታችሁ ነው። ይህ ከሆነ ትንሽ ቆየት ብሏል። ምንድነው ዋሌት ኦፕሽን ሁላ ጨምሯል። ከዚህም በተጨማሪ እንግዲህ ቴሌግራም የራሱን የሆነ ቶን ሲስተም ቢውል አድርጓል። ይህም እንግዲህ አንድ አመት ምናምን አልፎታል። በዚህም ምክንያት እንግዲህ የተለያዩ ኤርድሮፖችን እየሰራን ቴሌግራም ላይ ማለት ነው ብዙ ገንዘቦችን ልናገኝ ችለናል። እስከ ሁለት ሚሊዮን በቴሌግራም ቶን ብሎክቼን ላይ እንግዲህ መሰረት አድርገው የወጡ የተለያዩ ኤርድሮፖችን በመስራት ብቻ የሰሩ አሉ። ዝቅተኛ የሚባልም ገንዘብም የሰሩ አሉ። ነገር ግን ይሄ አይደለም ዋናው ፖይንት። ቴሌግራም ላይ ገንዘብ የምንሰራበት መንገድ ኤርድሮፕ ናም ብቻ አይደለም። የቴሌግራም ቻናል ካላችሁ ላይክ ዩቲዩብ፣ ቲክቶክ እና ደግሞ የመሳሰሉ የተለያዩ ሶሻል ሚዲያዎች እንዳሉ ሁሉ ቴሌግራምን በራሱ ቻናላችሁን ሞኒታይዝ አድርጋችሁ ገንዘብ የምትሰሩበት መንገድ አለ። የቴሌግራም ቻናል ከፍታችሁ ምንም አፕላይ የምታደርጉት ነገር የለም። ራሱ ቴሌግራም ቻናላችሁን ሪቪው አድርጎ ሞኒታይዜሽን ይጀምርላችኋል ማለት ነው። ይህም እንግዲህ የሚሆነው የምትሰሩት ኮንተንት ላይ ዲፔንድ የሚሆን ነገር ነው። ሁሉም ቻናሎች ኮፒራይት ከሌለባችሁና ህጉን ተከትላችሁ ኦሪጂናል የሆነ ፖስት ፖስት የምታደርጉ ከሆነ ቻናላችሁ ላይ ሞኒታይዝ ትሆናላችሁ። ሞኒታይዝ ስለሆናችሁ ብቻ እንግዲህ ገንዘብ ትሰራላችሁ ማለት አይደለም። የምትሰሩት ኮንተንት ማስታወቂያ የሚተላለፍበት መሆን አለበት። ያም እንግዲህ ቴክ ኮንተንት ወይም ደግሞ ክሪፕቶ፣ ሜክ መኒ ኦንላይን እንደዚህ አይነት ኒሾችን ብሰሩ አሪፍ ገንዘብ ትሰራላችሁ። የኔን እንግዲህ እንደምትመለከቱት ነው፣ አሪፍ የሚባል ሰርቻለሁ። ነገር ግን ይሄ ትልቅ የሚባለው አይደለም። ከዚህ በላይም በጣም የሚሰሩ አሉ። አካውንታችሁ በጣም ባደገ ቁጥር፣ ሲቀጥል ደግሞ አካውንታችሁ አክቲቭ በሆነ ቁጥር የምሰሩትም ገንዘብ በዛ መጠን ከፍ ይልላቸዋል። ይህ እንግዲህ አንደኛው ቴሌግራም ላይ ገንዘብ የምሰሩበት መንገድ ነው። ሁለተኛውና ዋነኛው አብዛኞቻችን ብዙ ገንዘብ የምንሰራበት እንግዲህ ቴሌግራም በራሱ ሞኒታ ከሚያደርገው በተጨማሪ ኤክስተርናል በሆኑ ሳይቶች ወይም ደግሞ በቴሌግራም ቦቶች የምንሰራው የአድ አይነት ነው። ይህ አድ እንግዲህ የተለያዩ ቻናሎች ሊሆን ይችላሉ። የተለያዩ ድርጅቶች ቴሌግራም ቻናል ላይ ፖስት እንዲደረግላቸው ሲፈልጉ አድቨርታይዘር ሆነው ሪጂስተር ያደርጋሉ። ከዛ እንግዲህ ቻናሎችን የተለያዩ እየመረጡ ሰሌክት አድርገው አድ ይልካሉ። እናንተም አክሰብት አድርጋችሁ ፖስት በምታደርጉበት ሰዓት ላይ እናንተ ባወጣችሁት የክፍያ መጠን ልክ እንግዲህ የአንድ ቀን ፖስት ሊሆን ይችላል ሁለት ቀን፣ ሶስት ቀን፣ የሳምንትና ፎርዋርድ ሊሆን ይችላል በሰ የሰጣችሁት የዋጋ ተመንና ፖስት በሚደረግበት የጊዜ ገደብ የምታገኙትም ገቢ ይለያያል። ከዛ በኋላ እንግዲህ ፖስት ታደርጋላችሁ። ገንዘባችሁን እንግዲህ እዛው ቴሌጋ ላይ ይቀመጥላችኋል ማለት ነው። ቴሌጋ ላይ ብቻ ሳይሆን አርሴኤል የሚባል አለ። አካውንት እንዴት አድርጋችሁ መክፈት እንደምትችሉ የአርሴኤል ለጊዜው ኢትዮጵያ ውስጥ ሪስትሪክት ተደርጓል። ነገር ግን በቪፒን ከፍታችሁ መስራት ትችላላችሁ። ነገር ግን በቴሌጋ ዶታዩ ገንዘብ ለመስራት የምትፈልጉ ከሆነ ቻናላችሁ ቢያንስ 1000 የቴሌግራም ሰብስክራይበር ሊኖራችሁ ይገባል። እናም ደግሞ ቻናላችሁ አ አክቲቭ መሆን አለበት። ቢያንስ ላለፉት ሶስት ወራት ማለት ነው። ያለበለዛ ሞድሬት አይሆንላችሁም፣ ሪሞደሬት እያለባችሁ ብዙ ጊዜ ይቆይባችኋል። ለዚህም እንግዲህ ቻናላችሁን አክቲቭ አድርጋችሁ አንድ ሺ ሰብስክራይበር ካለፈ በኋላ አፕላይ ብታደርጉ አሪፍ ነው። እነኚህም መስፈርቶችን አሟልታችሁ እንግዲህ እስካሁን ድረስ በአርሴኤልና በቴሌጋ ላይ ገንዘብ እየሰራችሁ ካልሆነ አሁኑኑ ጀምራችሁ ገንዘብ መስራት አለባችሁ። ሲቀጥል ደግሞ አርሲኤል ላይ እንግዲህ ኤልጂብል ለመሆን ወይም ደግሞ ገንዘብ ለመስራት ቻናል ብቻ ነው የሚቀበለው፣ ግሩፕ አይቀበልም። ቻናላችሁ ከአምስት ሺህ የቴሌግራም ሰብስክራይበር በላይ መሆ መሆን አለበት አምስት ሺህንም ይጨምራል ይህ እንግዲህ ከሆነ በኋላ አፕላይ ታደርጋላችሁ ቬሪፊኬሽን ይጠይቃል ቬሪፊኬሽኑን ካለፋችሁ በኋላ ገንዘባችሁን እንግዲህ ሜክ ማድረግ ትችላላችሁ አርሴ ላይ ከቴሌጋ ለየት የሚለው ነገር ምንድን ነው በክሊክ ነው የሚከፍለው አዱ ከመጣ በኋላ አውቶማቲካሊ ፖስት ታረጉታላችሁ አክሰብት ንደ ሪጀክት የሚል ይመጣላቸዋል። አክሰብት ከነካችሁ በኋላ ቻናላችሁ ላይ ፖስት ይሆናል ከዛም እንግዲህ ያንን አድ በነኩት ቁጥር ገንዘቡ ወደ አካውንታችሁ ይገባላችኋል ማለት ነው በቴሌጋ ዶታዩ ላይ ደግሞ አድ በምሰሩበት ሰዓት ላይ ማስታወቂያው ከመጣ በኋላ ፖስት ዲፖዝት አድርጋችሁ የአንድ ቀን ከሆነ አንድ ቀኑ እንደሞላ ገንዘባችሁ ወደ አካውንታችሁ ይገባላችኋል። ማንም ሰው ክሊክ አደረገው አላደረገው እናንተ ለሚፈጥረው ምንም አይነት ተጽዕኖ የለም። ሁለቱንም ያለያየው እንግዲህ ይህ ነው። በደንብ አድርጋችሁ በሁለቱ ላይ ከሰራችሁ ቦር የተጣራ 200 እና 300 ዶላር በላይ መስራት ትችላላችሁ። አንዳንድ ቪዲዮች ያለው ቲክቶክ ላይም ዩቲዩብ ላይም በጣም የተጋነነ አድርገው የሚሰሩ፣ ነገር ግን ዋጋ በጣም ካወጣችሁ ይህን ያህል ገንዘብ አታገኙበትም። ምክንያቱም ለምሳሌ እኔ አድቨርታይዘር ሆኜ ፖስት ለማድረግ ከፈለኩ የተለያዩ አማራጮች አሉ። ቻናላችሁን አየዋለሁ። በመቀጠል ደግሞ ቻናላችሁ አክቲቭ ነው ወይም ምን ያህል አቨሬጅ ቪው አለው የሚለውን አይቼ ነው ሰሌክት የማደርገው። ዋጋውና የቻናላችሁ ያለበት አናላይቲክ የማይመጣጠን ከሆነ እናንተን ሰሌክት አላደርጋ ስለዚህ ማድረግ ያለባችሁ ምንድን ነው? የተመጣጠነ ዋጋ መስጠት አለባችሁ። ሲቀጥል ደግሞ በአርሴ ላይም ሆነ በቴሌጋ ላይ የሰራ ነውን ገንዘብ እንዴት አድርገን ነው ማውጣት የምንችለው የሚለው ጥያቄ የአብዛኞቻችሁ ነው። ይህም እንግዲህ በጣም ቀላል የሆነ ጥያቄ ነው። ምክንያቱም እንግዲህ ይህን ያህል የተካበደ ነገር የለውም። በቲአርሲ ሀያ ኔትወርክ ወይም ደግሞ በቢኢፒ ሀያ ኔትወርክ በባይናንስም ሊሆን ይችላል። በተለያዩ ኤክስቼንጆች ዊዝድሮ ማድረግ ትችላላችሁ። ዊዝድሮ በምታደርጉበት ሰዓት ላይ እንግዲህ ማየት ያለባችሁ ከመቶ ዶላር በላይ የምታወጡ ከሆነ ሁለት ፐርሰንት ብቻ ነው የሚቆርጥባችሁ ነገር ግን ከዛ በታች ከሆነ ስድስት ዩኤስዲቲ ዊዝድሮ ከምታረጉት ላይ የሚቀነስ ይሆናል። ይህን እንግዲህ በደንብ አድርጋችሁ አስባችሁበት ዊዝድሮ ብታደረጉ ጥሩ ነው። እንግዲህ በዚህ ዙሪያ ጥያቄ ካላችሁ ኮሜንት ላይ ማስቀመር ትችላላችሁ። በደንብ አድርግ የመመልስላችሁ ይሆናል። ሶስተኛውና የመጨረሻው በቴሌግራም ቻናላችሁ ገንዘብ የምትሰሩበት መንገድ የተለያዩ ፕሮሞሽኖችን ፖስት በማድረግ ነው። ይህንንም እንግዲህ ግልጽ ለማድረግ እናንተ የሆነ ቻናል ኖራችሁ አላድግ ወይም ደግሞ ቶሎ እንዲያድግላችሁ ከፈለጋችሁ ትልቅ ቻናል ያለውን ሰው ዴም ታደርጉትና እሱም እንግዲህ ፓኬጅ ይልክላችኋል ለአንድ ቀን ይህን ያህል ብር አስከፍላለሁ ነው የሚል ማለት ነው። ከዛም እንግዲህ ፖስት በሚያደርግላችሁ ሰዓት ገንዘብ ትከፍሉታላችሁ። ይህም እንግዲህ ሌላኛው ገንዘብ የምሰሩበት መንገድ ነው በቴሌግራም ላይ። በአጠቃላይ እንግዲህ ብዙ ክሬተሮች ቴሌግራም ቻት ከማድረግ አልፎ የቢዝነስ ሴንተር አድርገውታል። ስለዚህ እናንተም እንግዲህ ጊዜው ሳይረፍድባችሁ ተቀላቅላችሁ ገንዘብ መስራት ትችላላችሁ። በዚህ ዙሪያ ላይም ሆነ ሌሎች ጥያቄዎችም ካላችሁ ኮሜንት ላይ ያስቀምጡልኝ። በቀጣይ እንዲሰራላችሁ መፈለጉትን ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። እስካሁን ድረስ ቪዲዮ ላይክ ሳታደርጉ ቻናሉንም ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ አሁኑኑ ሰብስክራይ ሰብስክራይብ በማድረግ ቀጣይ የሚለቀቁ ጠቃሚ መረጃዎችን መከታተል ትችላላችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆየን።